አሰላሙ አለይኩም ወራህመቱላህ ወበረካቱ። አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ አላ አሊህ ወአስሐቢህ ወመዋላ አማ በዕድ። ውድ ተከበራችሁ ወንድሞች፣ ሴቶች ኩራትና በራስ መደነቅ ሐራም ነው። ራሱን ከሁሉም በላይ አድርጎ መስቀል ከኔ በላይ ማን አለ በይልምም በትምህርትም።

አንድ ሰው ምን አለ፣ ፈቃለ ረጅሉ እነ ረጅለ ይሕቡ አንየኩነ ثوبه ሓሰናን። አንድ ሰው ለምሳሌ አላህ መልክተኛ ሆይ ጥሩ ልብስ መልበስ ይወዳል፣ ጥሩ ልብስ እንዲኖረው ይወዳል። ወነዕልሁ ሓሰና፣ ጫማው ጥሩ እንዲሆንለት ይወዳል፣ ጥሩ ጫማ ፋሽን መልበስ ይወዳል። ቃ ቃለ እነላህ ጀሚል ይሕቡል ጀማል፣ አላህ ጥሩ ነው፣ ጥሩን ይወዳል አሉ ነቢያችን ዓለይሂ ሰላቱ ወሰላም። አልኪብሩ በጦር ሐቅ ወገንቱ ኩራት ማለት ጥሩ መልበስ አይደለም። ጥሩ ጫማ መልበስ አይደለም። ወይም ደግሞ ጥሩ መኪና ይዞ በዘመናችን አሁን እንዳለው ጥሩ መኪና መንዳት አይደለም። ኩራት የሚባለው ጥሩ ቤት መኖር አይደለም ኩራት የሚባለው፣ ኩራት የሚባለው ምንድነው? ሰው ሐቅን መናቅ፣ ሐቅን አልቀበልም ብሎ መገፍተር፣ ሐቅን ሲነግሩ ታልቅ አልቀበልም። ታዲያ ሰው ኮራተኛ ነው። ሐቅ መከበር አለበት። እንደዚሁም ሰዎችን መናቅ ሰዎችን መናቅ፣ የሰው ሐሳብ አይገባው አይቀበል፣ እንደ የራሱን ሐሳብ ብቻ ሰዎች ምን ያውቃሉ? አልተማሩ አያውቁ፣ እንደዚ ይሉ ምናምን ብሎ ሰው መናቅ ከባድ ነው። ለዚህ ነው ኩራት ትልቅ ወንጀል ነው። በራስ መገረም፣ በራስ መደነቅ በጣም ትልቅ ወንጀል ነውና ኩራትን፣ በራስ መደነቅን መራቅ ይኖርብናል። በተለኛ የተማርን ነው የምንባል ሰዎች፣ የቀራን ሰዎች ኩራት፣ ያለኛ አገሪቱ አትቆምም፣ ያለኛ እንደዚህ አይሆንም የሚባል ነገር የለም። ኩራት አደጋ ነው። አላህ ሱብሓነሁ ወተዓላ ጋር ስለሚያጣላ በራስ መደነቅ፣ አላህ ኩራተኛን አይወድም። የበላይነትን የሚፈልግ ሰውን አይወድም አላህ፣ ይዋረዳል አላህ ማለት ነው። ስለዚህ ጸባያችን የተስተካከለ መሆን አለበት። ጸባያችን ሲስተካከል ለሰዎች መተናነስ የሚባል ነገር አለ። ሀቅ ላይ ድርድር የለም። ሀቅና ባጢል ላይ ማለት ነው። ግን ከዛ ውጭ ባለ ነገር ሁሉም ሰው ከኔ በታይ ነው፣ ከኔ በላይ ማን አለ የሚባል ነገር የሼጧን ስለሆነ መራቅ ይኖርብናል። አሰላሙ አሌይኩም አረማቱላይ